ኢሬቻ መልካ አቴቴ የኢሬቻ በዓል በሆረ ፍንፍኔና ሆረ አርሰዴ በተከበረ በሳምንቱ ይከበራል። ዛሬ በቡራዩ ከተማ የተከበረው ኢሬቻ መልካ አቴቴ ከረምተ አልፎ ብርሃን መተካቱ ተራርቆ የቆየው እንዲገናኝ፣ የተጣለው እንዲታረቅ መንገድ በመከፈቱ ፈጣሪ የሚመሰገንበት ነው። ኦሮሞ ሀዊፊ የኢሬቻ በዓል በዓመት ሁለት ጊዜ የሚከበር የኦሮሞ ሕዝብ በናፍቆትና በደስታ የሚጠብቀው በዓል ነው። የዘንድሮ የኢሬቻ በዓል አከባበር ከሌላው ጊዜ በተሻለ መልኩ በድምቀት ነው እየተከበረ የሚገኘው። ብሔር ብሔረሰቦች ተሳትፈውበት በዘር በቋንቋና በሃይማኖት ሳንለያይ እያከበርን እንገኛለን። ከሀገርም ከውጭም በርካቶች በዓሉን ለመታደም ይተማሉ። ይህም ሀገር ዘርፈ ብዙ ኢኮኖሚያዊ ፋይዳ እንድታገኝ አስችሏል። ዲለጌ ጋይም ነው ነሞኔ ሪቼ ከነን ኡፈኔ ኢኮኖሚ ስንል በዚህ በዓል ላይ በርካታ ቁጥር ያለው ሰው ነው ለመሳተፍ የሚመጣው። ይህ ሁሉ ሰው ይበላል፣ ይጠጣል፣ ይለብሳል። ይህንን ታዲያ የገዛ ነው የሚጠቀሙ እና ከበዓልነቱ ባሻገር በኢኮኖሚ በርካታ ዜጎች እንዲጠቀሙ ምክንያት እየሆነ ነው። በተለይም ከቅርብ ጊዜ ወዲህ በተለያዩ አካባቢዎች በድምቀት እየተከበረ መምጣቱ ጠቀሜታውን ከፍ ያደርገዋል። ዋን ከነተኤፉ ህሬች ዲደግዲድ አሜሪካ በአሜሪካና አውሮፓ ሀገራት የምስጋና ቀን ተብሎ ይከበራል። ይህንን የምስጋና ቀን ታዲያ ሁሉም በያለበት ያከብራል። የኢሬቻ በዓል ደግሞ ከዚህም የተለየ ነው። የተራራቀ ሰውን ያገናኛል። ለአንድ ሀገር ኢኮኖሚ እድገት ትልቅ ሚና አለው። ምክንያቱም የተለያዩ የቢዝነስ እድሎችን ይፈጥራል። የውጪም ሆነ የሀገር ውስጥ ጎብኚዎችንም ይስባል። እንዲህ ያለው የአደባባይ በዓል የህዝቦችን አንድነት ለማጠናከርም መሰረት የሚጥን ነው ተመልክቴ በአየ ነመት ተስገቢ ከንቀቡዳ የዘንድሮ የእሬቻ በዓል በጣም ነው ደስ የሚለው፣ ፍጹም ሰላምና የተረጋጋ ነው። ሕፃን ወጣት፣ ሽማግሌ ሁሉም በነፃነት ነው በአሉን እያከበረ የሚገኘው። እሬቻ አንድነትን ነው የሚገልጸው። ስለዚህ መጪ ትውልድ ስለ እሬቻ ትክክለኛ ትርጉሙን እንዲያውቅ ማድረግ ያስፈልጋል። እንዲህ በአንድነትና በሰላም ሲከበር ደግሞ የበለጠ በአይምሯቸው ውስጥ ጥሩ ነገርን ይፈጥራል። ስለዚህ በደንብ እንዲረዱ ማድረግ ይኖርብናል። አርካፊ ፊ እጃ አንቀበተን እንደ ኢሬቻ ያሉ ህዝባዊ በዓላት ይበልጥ ትኩረት እንዲያገኙና እሴታቸው ተጠብቆ ከትውልድ ትውልድ እንዲተላለፉ መስራት ይገባል።